እግዚአብሔር ይመስገን እንዴት ነሽ? እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም። አለው አለው። ኧረ ፒተር ሰሞኑን ብዙም እየገባው አይደለም፣ ለዛ ነው እንዴት ነሽ አለው። እንዴት ነህ? ለምንድነው ብዙ እንደምታወሪው? እኔ እንደምቀና ታውቂ የለ ማን? ምናው በረከት፣ ማን መስልሻለሁ? እንጃ ምን ወንክ ዲጄ ሜሪ እና እንዴ ነበናት? ደህና አለሁ እግዚአብሔር ይመስገን። እኔም አለሁ እግዚአብሔር ይመስገን። እኔም አለሁ እግዚአብሔር ይመስገን። ዋናው እሱ ነው። ምን ልልሽ ነበረ፣ ወፍ እባክሽ ሜሮን ገብቼ አላውቅም። ምንድን ነው አጓጓኸኝ እኮ፣ ምንድን ነው ተናገር እንጂ ልጋብዝሽ እፈልጋለሁ። ምራም ጋብዘኝ። ጠላ ለይ እንዲጂ እህ ምን ጠላ? አይኔ አልወድም ጠላ፣ አንተ አልኩል አልጠጣም። አንተ ሊቨርፑል እየተለበለበ ነው ጋይስ እኔን እዚህ አስቀምጠክ እንዴት ብትነቃኝ ነው ኳስ የምታየው? አንተ ከገባሽ በኋላ ያን አላረግም። እስከ ገባሽ ግን ያን ማረግ መብታለኝ። አይ እንደዛ ሳይሆን አይ ምን ያክል ለእኔ ዲስሪስፔክት እንዳለክ ነው የሚያሳየው። ችግር የለው፣ ችግር የለው። አረ እንደዛ አይደለም በዛ ወይ አታስብ። አንዴ የምደግፈው ቡድን እየተመራ ስለሆነ ነው። እሺ እሺ ወይም እሺ፣ በቃ እኔም ትንሽ ጌም ልግባና ከዛ በኋላ ወይ ኖ፣ አንቺ ነው ማየት የምፈልገው። አየህ የምር ጌም ልገባን የገባሁት ከአላሚ ያታዘናገኝ ምን አይነት ጌም ነው መጮት የምትፈልጊ? ላይቭ ጌም እዚህ ጋ ላይቭ መጮት ትፈልገች ነው ጌም እና ከአላሚ ታዘናጋኝ እውጣልኝ እሺ ዙሪ ማለት ዙሪ ነው። እንዴት ቶሎ ወጣ ላይ ነው እንዴ? አልሽው እና ምንድን ነው ያልኩት? እሺ ከአላማ የታዘናደይ ስቲ እኔ ደግሞ ሌላ አላማ አንተ በስምንት ጋለሪ ተቀምጠህ ነው እኔ በዜሮ እኔ እኮ ረጅም ዓመት